እየወደድኩት እየፈለኩት ነገሮችንን ወደኋላ ወደኋላ ሲያስቀሩኝ በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው ስሜቱ አቆማኒ። ፍቅር እንደዚህ ከባድ እንደሆነ ራሱን ያወቅኩት ባላ ዛር ነው። ገዳይነህ፣ ገዳይነህ፣ በፍቅር ገዳይነህ፣ በመውደድ ገዳይነህ።

ቤተሰብ በጣም ደስ ብሎኛል። ዛሬ ልዩ ቀን ነው ለሁላችንም፣ እንኳን ደስ አላችሁ። በዚህ አጋጣሚ እንጃ ቀላት የለኝም። አንዳንዴ መታገስ ዋጋ አለ። እኛም ብዙ ጊዜ ው ታግሰናል። ግን እኔ ታግ ያለው ቪዲዮ አልሰራውም። እጭ ብዬ ዝም ብዬ አለፍኩ አለፍኩ ሲያይ የሆኑ ከዛ በመጨረሻ ነው ተናድጄ ቪዲዮ የሰራው በትንስዬ ማለት ነው። እና እሷን ጠልቼ አይደለም። ሆናል ለመናገር ሁላችሁም ጠልተን አይደለም። በቃ በሁኔታ ነው ሁላችሁም የተናደድንበት በጊዜ ማለት ነው። በትንስዬ ማለት ነው። እና እንግዲህ ሉባ ተመልሶ ያናዘርም እናት ይቅርታ ጠይቃለች፣ አጥፌች ያለው ማሚ ምናም ብላ ይቅርታ መጠየቁ ትልቅነት ነው። በጣም ደስ ብሎኛል ጌታ ማለት ነው እና ሁላችንም በጣም ተናደናል፣ በጊዜ ማለት ነው። እና አንቶቹን ገብታሽ ስታነቦ በጣም ብዙ ነገር ተብላለች። እውነት ለመናገር አንቺ የቀረብሽው ለጥቅም ነው፣ እሱን ልትጎጂ ነው ምናምን፣ አንቺ ሰርታሽ ለመላወጥ ነው ወደ ሱ የተጠጋሽው። በጣም ብዙ ነገር ተብላለች፣ እውነት ለመናገር ሁላችንም ብለናል በንዴት ማለት ነው። እና አንዳንዴ መታገስ ልክ ነው፣ መታገስ ዋጋ አለ በእውነት። እና ትንሱም ደግሞ አስባ፣ ሁኔታን አይታ ስለተመለሰችልን በጣም ደስ ብሎኛል። እውነት በጣም ተወቅሳለች በጣም ማለት ነው እና ይሄ ሁሉ አይታ አስባበት ስለተመለሰች በጣም ደስ ብሎኛል። እኔ እንጃ ናዘር በጣም ያሳዝነኛል፣ ለምን እንደሆነ አላቅም። በእውነት በጣም ያሳዝነኛል። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ የኔ የኔ ውድ ቤተሰቦች ማለት ነው። ለዚህ ቤት ደግሞ አዲስ ላይ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ማለት ነው፣ የእኔ ውዶች የእኔ ማሮች ማለት ነው። አቤት ወሬት ማር ማለት ነው። ለመወራት እኮ ነው እንደዚህ የምቸኩሎ ሆና ለመናገር እና በጣም ደስ ብሎኛል ማለት ነው። ትንሱ እንደዚህ ሆና ፍቅሩም ስለተቀበለችለት በጣም ደስ ብሎኛል። አናዘር እንኳን እውነት ነው ብሎ እንዴት እንደሆነ አያቸው አይደለም አናዘር። ትንሱ በፍጹም አይጎዳም በጣም መልካም ልጅ ምርጥ ልጅ ለትዳር የሚሆን ሰው ነው እንጂ በፍጹም ትንሱ አይጎዳም። ለትዳር የሚሆን ላት እንዶ በትንሱ በአናዘር ደስተኛ ትሆናለች ብዬ ተስፋ አደርጋለሁ። ሁላችሁንም የምናቃቸው በሜዲያ አደለ አናዘር፣ ለሴት ልጅ ያለን ክብር ይለያል። እውነት ለመናገር ለትዳር የሚሆን ሰው ነው። እውነት ትንሱ ታድለሻል። በደንብ ካሁን በኋላ ምንም ነገር ሳትጨቃጨቅ በፍቅር ብቻ አንድ ላይ ትቀጥላላችሁ እግዚአብሔር ከሆነ ደግሞ እግዚአብሔር ካለው አንድ ላይ ትዳራችሁን ይዛችሁ ትኖራላችሁ። ብዙ ነገሮች አለ። እንግዲህ በአላዛር ደስተኛ እንደምትሆኝ እርግጠኛ ነው፣ ሁላችንም ማለት ነው። ለዛ እኮ እንደዚህ እኛ እኮ እንደዚህ የምንሆነው ማለት ነው። እና ትንሱ ማንም ጠልቶ አይደለም። በቃ ሁላቸውም በጊዜ በቃ ነገሮችን አይተን በጣም ብዙ ነገር ብለናል፣ ለትንሱዬ ማለት ነው እና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። በሉ እንግዲህ አንድ ስለሆኑልን በጣም ደስ ብሎኛል። እኔ እንጃ አላዛር ደስታ እንዴት አያቸው ቤተሰብ እንዴት እንደሆነ ጌታ፣ ፍቅር ኮ ከባድ ነው። እውነት ለመናገር እሷም እኮ አፍቅረሃለሁ ምናምን አለች። አሁን በዚህ ሰዓት እንሱ ትልቅ ሰው ናት፣ ቤተሰብ አይደለም ኑሮ የምኖርለት ቤተሰብ ማገዝ ካለበት ታግዛለች። አሁን እኮ እሷ ትንሽ ልጅ አይደለችም፣ ትልቅ ሰው ናት። በዚህ ሰዓት የራሳ ህይወት ይዛ የምትኖርበት ሰዓት ነው። ስለዚህ እንደ አላዛር ሰው ማግኘት ማለት መታደል ነው። በእውነቴ ነው የምላቸው እንደ አላዛር ማግኘት መታደር ነው በአሁኑ ሰዓት ማለት ነው። እና ትንሱ ደስተኛ ነው የምትሆኚ በእርግጠኝነት ማለት ነው፣ በአላዛር ደስተኛ እንደምትሆኚ እርግጠኛ ነው ሁላችንም ማለት ነው። አንቺ መቼም አትጎጪም፣ ደስተኛ ነው የምትሆኚ። የአላዛር እናት በጣም ይለያሉ። የእውነት ታድለሻል፣ ከእንደዚህ ቤተሰብ ጋር መቀላቀል፣ የምሬ ነው የምልሽ እና በፍጹም አይጎዳሽም። እኛም አለን፣ ከጎናችን ነን፣ ከእናንተ ጎን ነን። ማቸም አይጎዳቸውም ብዬ ተስፋ አደርጋለሁ። አናዘር ምርጥ ሰው ማለት ነው እና አላቅም ብቻ ወይን እንደምል ማለት ነው እና ይህ ሰው ደስታ ያስደስተኛል። እናንተም የሰው ደስታ እንደሚያስደስታችሁ ተስፋ አደርጋለሁ። ቤተሰብ እኔ ብቻ አላቅም በጣም ደስ ብሎኛል። ትንሶ በጊዜ በጣም ተናድጄብሽ በጊዜ ብዙ ነገር ተናገር ያለው እውነት ለመናገር ማለት ነው እና የኔ ቆንጆ ይቅርታ በንግግሬ ይቅርታ ብዬሻለሁ። ው አንቺ ባደረግሽ ድርጊት ነው ሁላቸውም ተናዳንባ ጊዜ ብዙ ነገር ተናግረናል። እውነት ለመናገር ማንም ጠልቶች አይደለም። ከናዘር ጋር ከመጣችው ወዲህ ነው እንደዚህ ውበት የለቀቄበት እውነት ለመናገር አምሮብሻል። ከናዘር ጋር ከመጣችው በኋላ ነው ውበት የሆነችው። ድሮ እንደዚያ ላይ አልነበረችም እውነት ለመናገር ማለት ነው እና አናዘር ጋር ከመጣሽ በኋላ ብዙ ለውጥ አይተናል። ብዙ ነገር አምሮብሻል። አለባበስሽ፣ ጽጉርሽ በጣም ብዙ ነገር ማለት ለውጧል። ስለዚህ ይህን ይህን አይተንኛ አናዘር የሚጎዳ ሰው አይደለም እና በቃ ብቻ ነው ቃላት የለኝም። ደስ ብሎኛል ቤተሰብ እና በዚህ አጋጣሚ አናዘርም መቶ ሺ አስገቡልን ትንሱም ሃምሳ ሺህ ያስገቡልኝ ትንሱ አንድ ሺህ ከምናምን ይቀራታል ውነን ለመናገር አላዛርም እንደዚህ ዘጠና አራት ሺህ ገብቷል። ስለዚህ እሱም ቲክቶክ ላይ የነሱን አካውንት ዩቱባችን ሼር ያደረገችው ቲክቶክ ላይ ሼር እያደረጋችሁ አበረታቱ። መቶ ሺህ ይግቡልኝ ሁለቱም ማለት ነው አላዛር መቶ ሺህ ሀምሳ ሺህ አንድ ላይ እንደሚከበርላቸው አድርጉ። ሽርሽር አድርጉላቸው ማለት ነው የኔ ውዶች። እንጃ ቃላት የለኝ ለእናንተ ማለት ነው። እና በቤቴ ስለመጣችሁ ከልብ አመሰግናለሁ። ኮሜንት አስተያየታችሁን አይቻለሁ። እኔ እንጃ ምን እንደምላቸው አላቅም። የኔ ውዶች ክበሩልኝ። ካሁን በኋላ እሰራለሁ ማለት ነው፣ በእነሱም ሰራለሁ። ስለዚህ አበረታቱኝ። ቃላት የለኝም። በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ ብቻ በተለይ የትንሱ ና የአላዛር ደስታ የሚያስደስታችሁ ላይክ አድርጉ ለዚህ ቤት አበረታቱኝ ለማለት ፈልጋለሁ ካሁን በኋላ ባል ሀዛርን በቴንሱም ሳራለሁ ለማለት ፈልጋለሁ የእኔ ውዶች፣ በጣም ደስ ብሎኛል። ብቻ ቀላት የለኝም ምን ደግሞ ለማይዘር ና የሰው ደስታ ያስደስተና እውነቴ ነው ምላቸው ና የለኝም ብቻ በጣም ደስ ብሎኛል ቤተሰብ፣ በዚህ ያጋጣሚ እና ይሄ ቪዲዮ ጠዋት ነው ምሰረው ማታ ምንም ነገር አልተበቸኝም ነበረ የጠዋት ቪዲዮ ነው። እንግዲህ ዛሬ ደግሞ በትንሱ ቤት ይመጣሉ። ቪዲዮ ተቋርጧል። በርጌጥ በትንሱ ቤት ይመጣሉ በእርግጠኝነት እንጠብቃለን። ዛሬ ደስታ በደስታ እንሆናለን ብዬ ተስፋ ያደርጋለሁ። ቴንሱን እንግዲህ ይቅርታ አናዘር አስከፋውክ፣ በጣም ይቅርታ ስለሁሉም ነገር አጥፍቻለሁ ብላ እንግዲህ ግሩስን ወርቃ ይቅርታ ጠይቃለች ማለት ነው። አፍቅረሃለሁ ብላለችና እንዴት ደስ እንዳለኝ ጌታ አናዘር እንዳይጎዳ አልፈልግም። እውነቴን ነው የምላችሁ ሁላችሁም፣ ላዛኮኑ እነዚህ የምትከራከሩ ስለዚህ እንጃ ትለያላችሁ የኔ ውዶች ማለት ነው። እና እንጃ ቃላት የለኝም ምን እንደምላችሁ። እና ዛሬ ደግሞ በትንሱ ቤት ይመጣሉ እንጠብቃለን ማለት ነው በጉጉት የኔ ውዶች ማለት ነው። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቀን። ወዳቸዋለሁ።